ሰላም ጋይሶች እንዴ ናችሁልኝ? ዛሬ ይዤላችሁ የመጣሁት ጌም ደግሞ በጣም የምትወዱት ጌም የስቶሪ ጌም ነው ማለት ነው። የዚህ ጌምም ላይፍ ስትሬንጀር ይባላል የስቶሪ አድቬንቸር ጌም ነው ማለት ነው። ይህን ጌም የማታቁ ሰዎች የስቶሪ እስከሚያልቅ ድረስ እያያችሁት እኔ ደግሞ አንዳንድ ነገር ልንገራችሁ ማለት ነው። የዚህ ጌም ካራክተር ዋናው ካራክተሯ ማክስ ኮርፊልድ ትባላለች። የዚች ካራክተር እዚህ ጋር የምታየዋት ማለት ነው። የዚች ካራክተር በቃ ላይክ ስቶሪ ነው ማለት ነው። ክሬዚ የሆነ የጌሙ ስቶሪ ማለት ነው። እና እቺ የፎቶግራፊ ስቱደንት ናት በ18 ምናምን ዓመቷ ነው ማለት ነው። እና የዚች ስቶሪ የዚች ፎቶግራፊ ስቱደንት ማለት ነው በ አሜሪካ በምትገኘው ኦሪገን በምትባለው ከዛ ሀገር ውስጥ የሃይ ስኩል ተማሪ ናት ማለት ነው። የፎቶግራፊ ተማሪ ናት ማለት ነው። እና ላይ ጌሙ እንዲህ ነው የሚቀጥለው ማለት ነው። እና እስቲ ዛሬ ይህንን ጌም ነው የምንጫወተው። አብራችሁኑኑ ላይክ ካላረጋችሁ ላይክ አድርጉ፣ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ማለት ነው፣ ወደ ቪዲዮ ገብተናል። ድምፁን ልጨምርላችሁ ላይክ የገር ስቶሪ ዝናቡ እየጣወጠው ነው። ሪልነቱን እያያችሁት ነው። ራሱ ላይክ ጌሙ ሪልነቱን ላይ ዝናብ አዘናነቡ ላይ ምናምን ነገር ሪል በዚህ ሰዎች ብዙ እሷ የምናንቀሳቀስበት ማለት ነው። እንደዚህ ነገር ነው። ኦኬ፣ እኒዳው ረስቸው ጋይሶች፣ ግን እሱን በአንድ እጄ ይዝ እና ኤልሲቲ ከተገናኘልኝ አገናኘዋለሁ። አንድ ደቂቃ ኤልሲቲን አገናኘዋለሁ ማለት ነው፣ ከተገናኘልኝ መንገድ እንዳለሳሳት እኮ ነው። እስኪ ወደ ስልኬ የሚያየው አንዴ። ስቶሪ ላይ ጓና እዚያ ምን ፊልተር አደርጋለች ምናምን ነገር ብርዱ፣ ዝናቡ ምናምን ነገር ፊል ታደርጋለች እዚ እዚህ ጋር አንዳንድ እንደዚህ ጌሞች ስ የምናነሳቸው እቃዎች እንዳይኖሩ እና ቼክ እናደርግ ስ እነዚህ ምናምን እያያችን የወዳደቁትን ነገሮች ላይክ እዮች የወዳደቁትን ምንም የምታነሱ ነገር የለም። ፎቶግራፊ ስቱደንት ማክስ ኮፊልድ የምትባላ ካራክተር ችናት ያው ፊቷ መረም እንደማይት ከፈለጋችሁ ደግሞ ያው አሁን ታይታላችሁ፣ እዛ ጋር ስሜት በረም ታያታላችሁ። ከዚህ በኋላ ፊቷን ማለት ነው አውርዳችሁት እንድትጫወቱ ሪኮመንዴሽን ማድረጋችሁ ቢሆን ሶሪ፣ ያው ምንም ማድረግ አልችልም አሁን ማለት ነው።

ጋዜቶች እንግዲህ ያው ላይክ እያደረጋችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ መጫወት መስፈልግ። ያው ጌሙን ግማሽ ድረስ ነው የተጫወትኩላችሁ። ለምን ስቶሪው ራሱ ላይክ በጣም ረዥም ነው፣ ላይክ ገና ከመጀመሪያችን የመጀመሪያ ጌም ፕሌይ ነው እና ስቶሪው ኢቭን ረዥም ነው ማለት ነው። እንዲሁም ደግሞ ላይክ መሀል መሀል ላይ በቃ አንዴ ብቻ ነው እንዳያችሁት ተንቀሳቀስሽ ያሳይኋችሁ። እና የዚችን የማክስ ኮልፊልድ ስቶሪ ጌም በቀጣይ ደግሞ ምን አይነት ምን እንደሚገጥመን ሰማላቅ አይቲንክ ይመስለኛል። እንትን ነው ይሄ የሆነ መጽሐፍ ላይ አለ፣ እሱ መጽሐፍ ላይ የሆነ ፎቶ እንፈልጋለን እና እሱን ደግሞ በቀጣይ ቪዲዮ ይዤላችሁ መለሳለሁ ማለት ነው። እስከዛ ድረስ ላይክ እና አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁን ጠብቁኝ ማለት ነው የማክስን ኮልፊልድ ፎቶግራፊ ስኩል ስቱደንት ስቶሪ በቀጣይ ቪዲዮ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ይመቻችሁ። ባይ ባይ።